የኢትዮጵያ የባሕር በር ጥያቄ የዜጎች በቁጭት የመብሰልሰል ምክንያት ከሆነ እነሆ ከ30 ዓመታት በላይን አስቆጥሯል። በእነዚህ ዓመታት ውስጥ በዓለም ታሪክ ውስጥ ከፍተኛ የሆነ የብሔራዊ ጥቅም ምንጭ የሆነው የባሕር በር ጥያቄ በኢትዮጵያ እንደ ነውር ተቆጥሮ ቆይቷል። ከቁጭት ወጥቶ ጉዳዩ ሀገራዊ አጀንዳ ከሆነ ደግሞ እነሆ ሁለት ዓመታት ሞሉት። ኢትዮጵያ ከጨለማ ወደ ብርሃን የተሸጋገረችበትን የአይቻልም መንፈስን የሰበረችበትን ታላቁን የሕዳሴ ግድብን ስትገነባ ብዙዎች የአባይ ውሃ የእኛ ነው ሲሉ ጠብታ ውሃ እንኳን እንዳላበረከቱ ዘንግተውት አልነበረም። ይልቁንም በየትኛውም መንገድ ቢሆን ብሔራዊ ጥቅም የሚሉትን ለማስጠበቅ ይሉኝታን አውልቆ የጣሉ በመሆናቸው እንጂ ከዚህ በተቃራኒው በታሪክም በህግም ከቀይ ባህር ስሟም አካሏም ያራቀው ኢትዮጵያ ይህን የይገባኛል ጥያቄ ማንሳቷ ትክክል እንዳልሆነ ተደርጎ ሲወሰድ መስማት በእርግጥም ፍርደ ገምድልነት በዓለማችን መንገሱን ያሳያል። ይህ ቀይ ባህር ነው፣ ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለች። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። መቶ ሀያ ሚሊየን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ኢትዮጵያ የባህር በር ተደራሽነትን ለማስፋት ባላትልም በጅቡቲ በኩል ብሎም መጠናቸው ቢያንስም በታጁራና በሞምባሳ በኩል የገቢና ወጪ ንግዷን ታሳልጣለች። ይህ ግን ያለ ዋጋ የሆነ አይደለም። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30 ፐርሰንት የባህር በር ነው። ለምሳሌ ኢትዮጵያ መቶ ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። በተለያዩ ጊዜያት በተስተዋሉ የታሪክ ክስተቶች ኢትዮጵያ የባህር በር አግኝታ አታለች። ታሪክ የምንናገረው ያለፈ ዘመን እውነት ብቻ አይደለም፤ ዛሬም ሊሆን የሚችለውን የምንተነብይበት፣ የራቀውን የምናቀርብበት የተስፋ ጭላንጭል ጭምር እንጂ። በተለያየ ጊዜ የባህር በር አጥተናል፣ እንደገና ተመልሰን እናገኛለን ሰው ይሄ ሂደት አሁንም ይቀጥላሉ የሚለው አሁን ጥያቄው ላይ ነው ያለ፣ ነው። እንዴት አድርገን ነው ይህን የባህር ተደራሽነት ጥያቄ ሴኪዩር የምናደርገው የሚለው ነው እንጂ ስናጣም ስናገኝም የመጀመሪያችን አይደለም። እና ሰው ተመልሰን እንደገና የምናገኝባቸው እድሎች ወደኋላ የታሪክ መዛግብት እንደገና ማገላበጥና ማየት ካለብን እንደዚያ አይነት እንትን እንደነበረው ይታወቃል። ኢትዮጵያ ይህን የባህር በር ፍላጎቷን ለማሳካት ሕጋዊ መሰረት ያላት ሲሆን ተፈጥሮና አጋጣሚ ካደላቸው ሀገራት ጋር የሚደረገው ስምምነት ዋነኛ መንገድ ነው። በጉዳዩ ላይ መወያየትና መደራደር ደግሞ ቀዳሚው መመሪያዋ ሆኖ በኢትዮጵያ በኩል ቀርቧል። ሀገራት የባህር አክሰስ ወይም ደግሞ የባህር ተደራሽነት የማግኘት መብት እንዳላቸው ያስቀምጣል። ሰው ይሄንን የባህር ተደራሽነት ሪያላይዝ የሚያደርጉባቸው መንገዶች ብዙ ሊሆኑ ይችላሉ። ወደብ አልባ የሆኑ ሀገራት ወደብ ካላቸው ሀገራት ጋር በሚያደርጓቸው የተለያዩ ስምነቶች የባህር ተደራሽነትን ሪያላይዝ ማድረግ ይችላሉ። ሰው እንደ መብት የተቀመጠ ነገር ነው። ባለፉት ሁለት ዓመታት የባህር በር ጉዳዩን ለማንሳት ከመሽኮርመም አልፎ ጎረቤት ሀገራትን ጨምሮ ዓለም አቀፉ ማህበረሰብ ሀሳቡን እንዲጋራው የሚያስችሉ ስራዎች ተሰርተዋል። ይህም የመጨረሻው መጀመሪያና ኢትዮጵያ እየተከተለችው ያለችው መንገድ ቅቡልነትን እያገኘ መሆኑ ማሳያ ነው። አሁን ሁሉም ኦፍኮርስ ኢትዮጵያ የባህር አክሰስ ያስፈልጋታል ወደሚለው መደምደሚያ የመጣበት አይነት ሁኔታ ነው አሁን ያለው። በአንድ ሁን በሌላ በነጠላ ሁን በብዙ እነዚህን ሰዎች ስታገኝና ስታናግራቸው ወይም አፕሮች ሲያደርጉ እንደዚህ አይነት ነገር እንዳለ ትረዳል። የኢትዮጵያ ታሪክ ከባህር የራቀ አይደለም። በአንድ የዘመን ጥፋት ያጣቸውን ባህር በእጇ ለማድረግ የሚያስችሉ ታሪካዊ፣ ሕጋዊ እና ሰላማዊ ጥረቶችን የጀመረ አዲስ ትውልድ እነሆ ተፈጥሯል።